ሰፈራችን አዲስ መንገድ እየተሰራ ነው። አይቼው አላውቅም። ያንን ላይ እየሄድኩ ነው። አብረን እንሄድ፣ አሳያችኋለሁ። እዚህ ደርሰናል።

ጠንቀሽ ወጣ ብለናል፣ እንግዲህ ውዶችዬ እንደምታዩት ማሻ አላህ ተባረክ ረህማን በጣም ያምራል። ይሄ ከቤታችን በላይ ወጠን ነው። እነዚህ የምታዩቸው ቤቶች ቦታ መያዣ ነው የተሰሩት፣ ሰው አይኖርባቸውም ማለት ነው። በጣም ደስ ይላል አካባቢው። እንግዲህ አዲስ መንገድ በዚህ ተሰርቶልና፣ በዚህ ማዶ ላይ ደግሞ የባቡር መንገድ አለ። በዚሁ አካባቢ አዲስ መንገድ ወጥቶ እየተሰራ ነው። ያን መንገድ ለማየት የሄድን ነው እንግዲህ፣ የአካባቢያችንም ልጆች አዲሱን መንገድ እናሳያቸዋለን። በእኛ ቀይ የተባለው መንገድ አሁን በዚህ መጥቷል ማለት ነው። ይሄ እንግዲህ እንደምታዩት ነው። ማሻአላ ተባረከ፣ በጣም ደስ ይለናል ማሻአላ

ምን ይመስላል? አገብት ያስጠላ ጓሮ እየቆራረኩ አደበላልቀው ነው ይኸው። ከቤታቸው ጓሮ እንደዚህ ይዘጋል። ገና እንደ ደምዬ ገና ነው። አቤት ቁመቱ ማሸለ አሰላሙ እንግዲህ ሰፈራችን ይመስላል፣ በጣም ያምራል። ይሄ ቤቱ የምታዩት ደግሞ ቦታ መያዣ ነው የተሰሩት ሰው አይኖሩበትም። እና አዲስ መንገድ እየተሰራ ነው። አሁን የማይቻል አቅም። እስኪ አብረን እናየው። ዛሬ ጓደኞች ጋር እየሄድን ነው። ቅሹ ማሻላ በጣም ነው የሚያምረው። ሰገው የሚጠብቅ ሰው አለ። እንግዲህ ውዶቼ እየሄድን ነው። እዚህ ደርሰናል። ማሽላው ማሻላ በጣም ነው የሚያምረው። ጥንቅሽ ነው። እዚህ ደርሰ ሰፈንተ ጓደኞቹ ጋር ነው አብረን። ጤፉ ማሻአላ ጤፍ ነው ይሄ ውዶች። ይሄ ደግሞ ስንዴ ነው። በጣም ነው የሚያምሩ ማሻላ ማሻአላ። ይሄ ደግሞ በቀሎ ማሻአላ ጥንቅሽ

ደግሞ አረንጓዴ ነው፣ በጣም ነው የሚያምረው ሰፈራችን። እንግዲህ ይህን ይመስላል። ይሄ ማንጎ ነው። ውዶች ደርሰናል። እንግዲህ ውዶች ደርሰናል። ይሄ መንገዱ ነው እና ይሄ ድልድይ ነው። ማሻላ መኪናው ያው እዛ የሚሰራው መኪና ማለት ነው። እንግዲህ ይሄን ሁሉ ተራራ ቦርቦሮ ነው እንደዚህ የተሰራው ማለት ነው። ግን በጣም ነው የሚያስፈራው። ወንድ ልጅ ወደዚህ ነው የመጣ የጠበቃቸው ወደ ደሴ የሚወጣ መንገድ ነው። አርባ ሜትር ነው።

ውዶች እንግዲህ ወደ ሰፈራችን እየተመለስን እና አብረን እንመለስ። ጓደኞቼ ናቸው። ውዶች ማሻላ በጣም ነው አረንጓዴ። በጣም ነው የሚያምረው ሀገራችን። እንግዲህ ይህን ይመስላል ሀገራችን። በጣም ነው የሚያምረው። ውዶች የዛሬ ቆይታችን ይህን ይመስል ነበር። በአካባቢያችን ውብ አረንጓዴ ገጽታ፣ እንዲሁም በአዲሱ መንገዳችን እንደተደሰታችሁ ተስፋ አደርጋለሁ። ስለምታበረታቱኝ አመሰግናለሁ። ጀዛኩሙላ ኸይር። ላይክ ሸር አድርጉ፣ ከወደዳችሁት አዲሶችም ሰብስክራይብ አድርጉኝ።